የፋኖ ሰራዊት ለምን አንድ መሆን ተሳነው? የብልጽግና ቡድን እድሜ ያራዘመው የፋኖ ክፍተት፣ እውነታው የፋኖ ድክመት ወይስ የአገዛዙ ጥንካሬ? ከሁለት ዓመታት ወዲህ ከአማራ ክልል ያቆጠቆጠ አንድ የማንነት የህልውና የትግል እንቅስቃሴ ዛሬ ላይ ዝናው በዓለም ናኝቶ በሸማቂ ኃይል ወታደራዊ ቁመና ከዚህ በፊት ታይቶ የማይታወቅ ብስለትና የመዋቅር ጥንካሬ መፍጠር ተችሏል። ይህንን ለወገን ተስፋን ያስታጠቀና ለጠላት ፍርሃትና ጭንቀትን ያጋባን የትግል እንቅስቃሴ ስላሴ ከየት ተነስቶ የደረሰ ብሎ መፈተሽ የወግ ቢሆንም በአንድ ጀንበር ከጽንሰ ሀሳብ ወደ ወጥ ድምዳሜ መድረስ የሚቻል ላይሆን ይችላል። ነገር ግን ምን እየተካሄደ ነው ብሎ መመርመር፣ እንዴትና እስከ መቼ የሚሉ ጥያቄዎችን በአመክንዮው መሞገት ተጠባቂ ጉዳይ ሆኗል። ሰላም ጤና ይስጥልኝ። በመላው ዓለም ዙሪያ የምትገኙ የሮሃ ትንታኔ አድማጭ ተመልካቾች፣ በዛሬው የትንታኔ ዝግጅት የፋኖን የወቅታዊ ቁመና በመፈተሽ አንድ አለመሆን ያመጣውን ዳፋ በመጠቆም የክልሉን አሁናዊ ነጥቦችን በወፍ በረር እንቃኛለን። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ለዛሬ ትንታኔ እንዲያመቸን አንድ ሁለት ብለን በምንሰይማቸው ነጥቦች ከፖለቲካዊ ሽኩቻ እስከ ወታደራዊ ተጋድሎ ከሰብአዊ የንጹሐን ጉዳዮች እስከ ህዝብ ምሬት ከቀጠናዊ ትርምስ እስከ ህዋት ኤርትራ አሰላለፍ ከዓለም ዲፕሎማሲያዊ ጫና እስከ ገዢው ብልጽግና ውድቀት የህሉና ትግሉን በቀጥታ የሚመለከቱ ጉዳዮችን እንዳስሳለን። አንደኛ የአማራ ክልል የቆዳ ስፋትና መልካምድራዊ ሁኔታ። የአማራ ህዝብ አብራ ክፋይ የሆነው የፋኖ ጦር ለህሉና ተጋድሎ እየተዋደቀ የሚገኝበት የአማራ ክልል ተብሎ የሚጠራው የኢትዮጵያ ክፍል እጅግ ሰፊ የሚባልና ሁሉም የአየር ሁኔታዎች የሚታዩበት ከቆላ እስከ ደጋ ከወይነደጋ ደጋ እስከ ውርጭ የሚፈራረቁበት ክፍል ለሀገር መሆኑን መዘንጋት አይገባም። በጎጃም፣ ወሎ፣ ጎንደር፣ ሸዋ ግዛቶች ብቻ በመወሰን አራት ክፍለ ሀገራት ብቻ በሰዎች አእምሮስ ቢቀሩም ከልዩ ዞን እስከ ወረዳ በተከፋፈለው ሰፊ ምድር በሽምቅ ደፈጣ የት ምን ሊካሄድ ይችላል የሚለውን መፈተሽ፣ ምን ያህል ሰራዊት ምን ያህል አካባቢን ሊሸፍን ይችላል ለሚለው ጥያቄ መልስ ሊሆን ይችላል። ሰሜን ጎንደር ደባርቅ፣ ደቡብ ጎንደር ደብረታቦር፣ ምዕራብ ጎንደር ገንደውሃ፣ ማዕከላዊ ጎንደር ጎንደር ከተማ፣ ሰሜን ወሎ ወልዲያ፣ ደቡብ ወሎ ደሴ፣ ምስራቅ ጎጃም ደብረ ማርቆስ፣ ምራብ ጎጃም ፍኖተ ሰላም ከተማ፣ ሰሜን ጎጃም አዲስ ሲሆን፣ ሰሜን ሸዋ ደብረ ብርሃን፣ አዊ እንጅባራ፣ ኦሮሞ ብሔረሰብ ከሚሴ፣ ዋገምራ ሰቆጣ፣ ወልቃይት ጠገዴ ሰቲቱ መራያልን ትላልቅ የዞን ከተሞችን ብንጠቅስ በሁሉም ከተሞች በሚባል ደረጃ ዙሪያውን የከበበው የፋኖ ሰራዊት በምን ያህል ኪሎ ሜትር ርቀት ላይ ይገኛል ብለን ብንጠይቅ መልሱ ከአምስት ኪሎ ሜትር አይበልጥም የሚል ይሆናል። በፋኖ ቁጥጥር ስር ከሆኑ አመት ያለፋቸውን የወረዳ ከተሞች ሳንቆጥር አሁንም በመግቢያ በመውጫ በሮቻቸው ጦርነት የሚካሄድባቸው የዞን ከተሞችን ትተን በውስጣቸው በየቀኑ በሚባል ደረጃ ልዩ የፋኖ ኦፕሬሽን የሚሰራባቸውን ባህር ዳር የመሰሉ ትላልቅ ከተሞችን ሳንመዘግብ ከአፍሪካ አምስተኛ ደረጃ ላይ ይገኛል የተባለውን የብልጽግና ጦር ለሁለት ዓመታት መላውሻ አሳጥቶ ተናንቆ የሚገኘው የፋኖ ወታደራዊ ኃይል እንደምን ያለ ነው ያስብር ይሆናል። ይህ ሁሉ ግን በተናጠል በሚከፈል መስዋዕትነት የሚገኝ ድል ነው እና ከሰፊው የአማራ ግዛት ምን ያህሉ ቀጠና ነጻ በመውጣት ወደማያዳግም ውጤት መቀየር ተችሎ ይሆን የሚል ጥያቄ ያስነሳል። ጥያቄ ማንሳቱ ቀላል ቢመስልም እነዚያ በምድር በሰማይ እሳት ከሚተፉ የዘመናዊ ጦር መሳሪያዎች ጋር ቀንና ሌሊት የተፋጠጡ የፋኖ ጀግና የሰራዊት አባላትን ድካም ትቢያ ማልበስ ታሪክ ይቅር የማይለው የውድቀት ምልክት መሆኑን መካድ አይቻልም። የአማራ ክልል ተብሎ የሚታወቀውን ሰፊ ግዛት ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ተቆጣጥሮ ከፖለቲካዊ እስከ ወታደራዊ መዋቅር ተዘርግቶ ክልሉን በበላይነት ተቆጣጥሬ ያለሁ ብሎ በማወጅ ብቻ የአማራ ፋኖ ትግል የሚቋጭ የሚመስለው የዋህ ካለ ደግሞ ደጋግሞ እንዲያስብ ማሳሰብ ያስፈልጋል። የክልሉ ሰፊ የቆዳ ስፋትና መልክአ ምድራዊ ሁኔታ አንዱን የጦርነቱ አድማስ ያሰፋና የመቋጫ ጊዜውን ያራዘመ መሆኑ ግልጽ ቢሆንም ለገዢው ቡድን እጅግ አስደንጋጭ በሆነ ሁኔታ በፋኖ ቁጥጥር ስር የሚገኙ የጦርነቱን ውጤት በአጭር ጊዜ ሊቀይሩ የሚችሉ ስትራቴጂካዊ ቦታዎች ጉዳይ ነገ ከነጎዲያ ምን ሊፈጥሩ እንደሚችሉ አብረን የምንመለከት ይሆናል። ሁለተኛ፣ የህዝብ ምሬት፣ የጦርነት አስከፊነትና የጎበዝ አለቆች ሞቅ በረድ በሚለው አውደ ጦርነት በተካሄደባቸው ወራት ገዢ ቡድን ፋኖን ከህዝብ ነጥልበት አለው በሚል ደጋግሞ እያደረገው ካለው ዋና ስልት ጭካኔ በተሞላባቸው ጥቃቶች ንጹሐንን በመጨፍጨፍ ከፍተኛ ፍርሃትን በማንገስ የትጥቅ ትግሉን መደገፍ ምን ያህል ዋጋ እንደሚያስከፍል አደገኛ ምስል መፍጠር ነበር። ይህ አካሄድ ህዝብን በማሸበር በኩል ለአገዛዙ ውጤት አስገኝቶለታል ብቻ ሳይሆን የፋኖ ዘመቻዎችን በታሰበው ጊዜ ውጤት እንዳያመጡ እንቅፋት በመፍጠር ለወንበሩ እድሜ ማራዘሚያ ፍቱን መርፌ የተወጋበት ሆኗል ላይ መረሳት የሌለበት ጉዳይ አገዛዙ በከፍተኛ በጀት ያሰለጠናቸው በፋኖ ስም የሚንቀሳቀሱ ዘራፊ ኃይሎች፣ እንዲሁም የጦርነቱ አጋጣሚ በመጠቀም በራሳቸው በዘረፋና በእገታ ላይ የተሰማሩ ሆዳደር ወንበዴዎች የፋኖን መልካም ስም ጥላሸት በመቀባት ያበላሹትን ውጤት ነው። አሁን ላይ ከአማራ ክልል አልፎ ኦሮሚያ ላይ ለሚፈጸሙ እገታውን የብልጽግና ቡድን ጽንፈኛው ፋኖ የፈጸመው ነው ብሎ ዜና ማስረገሩን ከመረጠ ሰነባብቷል። የፋኖ የህልውና ትግልን በማራከስ የአማራን ህዝብ የህልውና ተጋድሎ በማቀጨጭ የአማራ ልጆችን መስዋዕትነት ያናናቀው ቀላል የማይባለውን ክፍተት የፈጠረውን ጉዳይ የፋኖ ወታደራዊ እዝ በአንድ ማዘዣ ጣቢያ አለመነሳቱና ማንም እየተነሳ ፋኖ ነኝ ወደሚል ማደናገሪያ መግባቱ እንደሆነ የንጋት ጀንበር ያህል ፍንትው እያለ መጥቷል። የፋኖ አንድ አለመሆን ያመጣውን ዋና ዳፋ በቀጣዮቹ ንዑስ ክፍሎች የምንመለከተው ነው እና በዚህ ክፍለ ሀሳብ የህዝብ ምሬትና የጦርነት አስከፊነት መራዘም፣ አጭበርባሪ የጎበዝ አለቆችን ፈጥሮ በፋኖ ስም የሚሰራውን ንግድ ማጧጧፉን ብንመለከት መልካም ይመስላል። የአማራን ህዝብ ከጫፍ እስከ ጫፍ ሲጠይቁት ጦርነት በቃኝ ብሎ በአንድ ድምፅ ቢመልስ የብልጽግና ገዢ ቡድን ፈላጭ ቆራጭነትን ተመችቶኛል አሊያም ደግሞ ፋኖን አልደግፍም ማለቱ ነው ብሎ ትርጉም የሚሰጥ የባህዴን ቅጥረኛ። ሰሞኑን እንኳን በሀገራዊ ምክክር ስም የሚሰራው ድራማ ፍጻሜው ከወዲሁ ቢታወቅም ቅሉ የህገ መንግስት መሻሻልን የልብ አንጠልጣይ ትዕይንት ለማስመሰል የሞኝ ዘፈን መልሶ መላልሶ ሲያዜም ታይቷል። ህዝብ ሰላም ነው የሚፈልገው፣ ጦርነት አይሻም እያሉ ከኢቲቪ እስከ ፋና ከአሚኮ እስከ ኦቢኤን ደጋግ ዜና ሲሰሩ ስለ አማራ ህዝብ ፍላጎት አዲስ ግኝት ለዓለም ህዝብ ያስተዋወቁ ቢመስልም ከህዝብ ጦርነት እንደማይፈልግ ከ የታወቃችሁ ብለን ተሳልቀን ብናልፋቸው ቀላል ነበር። ነገር ግን ይህ ሀተታ እጅግ አደገኛ ነው እና ፋኖን ከህዝብ መነጠል በአገዛዙ ውጤት አስገኘ የተባለለት መሆኑን ዳንኤል ክብረት ምስክር ነው። ጦርነት ሲራዘም በየዕለቱ ንጹሐን ህይወታቸው ሲያልፍ መደበኛ እንቅስቃሴዎች ሲስተጓጎሉ የትምህርትና የጤና ስርዓቶች ሲዛቡ የኑሮ ውድነቱ ሲከፋ ችግሮች ሲደራረቡ ሕዝብ ህዝብ ቢመረውና ጦርነት በቃኝም ቢል የሚጠበቅ መሆኑን ሳይዘነጋ ይህ ሁሉ ችግር በዚያው በአማራ ክልል የተከማቸ እንጂ የአራት ኪሎን ወንበር የነቀነቀ አይደለም የሚለው የብልጽግና ቡድን ድምዳሜ ለአብይ አህመድና በዙሪያው ላይሉ ተጠያቂዎች ሰርግና ምላሽ ሆኗል። ምክንያቱም ሁሉም ፍጅት አማራ እርስ በርሱ እንጂ የእኛን ስልጣን አልነካም የሚል ተስፋን ጨብጠዋል። የአማራን ህዝብ የህልውና ትግል በማቃለል የድሮን ጭፍጨፋውን፣ የመድፍ የጅምላ ፍጅቱን በማረሳሳት ሲያሻቸው ያውን የተራ የመንደር ተዋጊዎች አጀንዳ ለማስመሰል ሲያመልጣቸው ደግሞ በታጣቂዎች ምክንያት የመንግስት ስራ በሙሉ ተስተጓጎለ በሚል ማደናገሪያ በዘር አነጣጥረው ለአመታት የፈጠሩት የአማራ ህዝብ ቁስል ላይ ደጋግሞ እንጨት እየሰደዱ ስልጣናቸውን አስጠብቀዋል። የሀገሪቱ ህዝብ ቁጥር አካፋይ የሆነው የአማራ ህዝብ ሙሉ በሙሉ ታጥቆ ሚሊዮኖች የጦር መሳሪያ ታጥቀው ካላየ በስተቀር የአማራ ህዝብ ተደራጅቶ ለነፃነቱ እየተፋለመ ለመሆኑ እውቅና አልሰጥም የሚለውን አጭበርባሪ ወደ ጎንተት ንጹሐንን ንጹሃንን እየጨፈጨፈ ታጣቂዎችን እየገደልኩ ነው የሚለው የገዢውን ቡድን ኃይል ከከተማ እስከ ገጠር የአንድ ፋኖ አመራር ፎቶ ስልካችሁ ላያየው ብሎ በጅምላ ወደ ማጎሪያ የወሰዳቸውን ቤት ይቁጠራቸው። ትግሉ የህዝብ አይደለም ግን ህዝብ ጨፍጭፌ አንበረከካለሁ የሚለው የብልጽግና ቡድን የህዝቡን ምሬት በየቀኑ በማናር ወንበር አሰነብታለሁ ማለቱን ለሚያውቀው የፋኖ ፖለቲካዊ ኃይል አዲስ እና ሊቀለበስ የማይችል ፍቱን ስትራቴጂ እንደሚጠብቀው ጠቆሙ።

ያባት ይሆናል ሶስተኛ የህወሀት የኤርትራና የዓለም አቀፍ ተጽዕኖዎች ፋኖን መሳሪያ ብቻ አንግቦ የሚዋጋ የታጠቁ ኃይሎች ስብስብ ብቻ የሚመስለው የፖለቲካ ጾመኛ ሁሉ የራሱን ፖለቲካዊ ግብ ያለው በፖለቲከኞች የሚመራውን የነፃነት ተፋላሚ ኃይል እንዳሻኝ ከፍ ዝቅ አድርጋለሁ ከሚለው ግብዝነት እንዲቆጠብ ማሳሰብ የሚያስማማ ይሆናል እጅግ ፈጣንና ተቀያያሪ በሆነው የዘመኑ ፖለቲካ ፋኖ እታገልለታለሁ የሚለውን የአማራን ህዝብ ጥቅም አስጠ ጠብቆ የሚያስኬዳቸው ስልታዊ ትብብሮች ምን ምን ይሆናሉ የሚለውን አንኳር ጥያቄ ማንሳት እንደሚጠበቀው ሁሉ፣ ትግሉን አደጋ ላይ የሚጥሉ ሚስጥሮች ሁሉ ካልተነገሩኝ ብሎ መገገም ግን የሚያዋጣ የሚያስኬድም አይመስልም። ከገዢው ቡድን ጋር ተጣልተዋል ወይም ተኳርፈዋል ከሚባሉ የሀገር ውስጥና የአፍሪካ ቀንድ ቀጠና ኃይሎች እስከ አሜሪካን መሰል ዓለም አቀፍ ጉልበታምና ተጽዕኖ ፈጣሪ ሀገራት መንግስታት በፋኖ ጉዳይ የሚይዙት አቋም እንዲሁም ፋኖን የሚያዩበት ዓይን የእንተባበር ጥያቄ መነሻ ሊበይኑ እንደሚችሉ መረዳት ላይ ከብድ ይችላል። አብይ አህመድ ጉሮሮ ላይ ቆመው ወደ ሞት ሊልኩት እያጣደፉት ከነበሩት የህወሀት ኃይሎች ለመትረፉ አዳኘ ብሎ በአደባባይ ያመሰገነው ኢሳያስ አፈወርቂን ዛሬ ላይ መልሶ ስለወለጀለው የህዝብ ድጋፍ አገኛለሁ ብሎ እየተጋጋጠ ይገኛል። ከኢሳያስ መንግስት ጋር ተገናኝቶ የመከረው ሁሉ አብይ አህመድ የቀይ ባህር በር አገኛለሁ ብሎ በኢትዮጵያ ሰብ የጀመረውን ማደናገሪያ የሚያደናቅፍ ነውና ባንዳ ተብሎ ሲፈረግ ዋዛ ይመስላል። የአማራ ፋኖን ትግል መደገፍ የዘመናት የኢትዮጵያ ጥያቄ ሆነውን የባህር በር ፍላጎት መቃወም ተደርጎ እንዲሳል ማድረግ እና ለኢትዮጵያ ተስፋ ከኔ ወዲያ የለም ብሎ ለመቅጠፍ መንደርደር ዋናው የገዢው ቡድን መገለጫ ከሆነ ሰነባብቷል። አብይ አህመድን ጥንብር ኩሱን ሲያወጣው የከረመውንና እርሱም ሊገድለው በድሮን ሲያሰሱ የቆየውን ጌታቸው ረዳን አማካሪ ብሎ ሲሾም ስኬታማ ፖለቲካ ብሎ የሚያደንቅ ሰው ፋኖ ከህወሀት ሰዎች ጋር ገና ለገና ይገናኛል በሚል ያልተጨበጠ መላምት በማሸማቀቅ አገር የመካድ ጉዞ ብሎ ሲያብጠለጥለትን ለመታዘብ እንገደዳለን። ዓይንን ጨፍነህ ላሞኘ ባዮቹ የገዢው ቡድን አደግዳጊዎች ሆዳቸውን ለመሙላት የገቡበትን አሽከርነት በሀገር ተቆርቋሪና ለማንነት ይስሙላ ሊቀቡት ሲንደረደሩ አብይ ለሀገር አሳቢ የአማራ ፋኖና ደጋፊዎች አገር የሚሸጡ አድርገው ሲያቀርቡ በገዛ ህዝቡ ላይ የጅምላ ጭፍጨፋ ላይ የተሰማራ እንገዳይ ቡድን እያጀቡ መሆናቸው ዘንግተው ከሆነ እናስታውሳቸው ዘንድ ቀኑ ዛሬ ነው። የባህር በርም ሆነ የወደብ ጉዳይ የአብይ አህመድ የመጨረሻው የድጋፍ ማሰባሰቢያ ምሽግ ብቻ ሳይሆን በአሰብ ስም ከኤርትራ ጋር ጦርነት በመጀመር አንድ ቀሬ የተባለውን ካርድ በመሳብ ቁማሩን የማራዘም ሴራ ነው። ፋኖን በጸረ ኢትዮጵያ ፍላጎትነት ደጋ ደግሞ የመወንጀል ስራውን የአማራ ህዝብ ስስ ልብ የሀገር ውግንናን በመቀስቀስ አቅጣጫ አስቀይራለሁ የሚል የብልጽግና መንገድ ነውና እና የኋላ ብለን ለጊዜው እናልፈዋለን። የዚህ ንዑስ ነጥብ መደምደሚያ ምናልባትም የህዝብ ማህበራዊ መሰረትን ለማስቀጠል ሲባል የነገዋ ኢትዮጵያ ፍላጎት ከዛሬው የአማራ ህዝብ ትግል ወሳኝ አጀንዳዎች ጋር አስማምቶ ማስካሄድ ለፋኖ ኃይል የተሰጠ የቤት ስራ ይሆናል። የአማራ ፋኖ አንድነት ችግር ለገዢው ቡድን ዋና ገጸ በረከት የፋኖ መሪዎችን የእርስ በርስ ግብግብና መወነጃጀል በማስጮህ አማራ ክልል ውስጥ እየሆነ ያለው ነገር ከግለሰቦች የስልጣን ፍላጎት ያልዘለል አስመስሎ ለማቅረብ ለአገዛዙ ዱላ የሚያቀብሉ አደገኛ ስህተቶችን እየነቀሱ መፍትሄ መስጠት ካልተቻለ የአማራ ሕዝብ የህልውና ትግል የሚለውን ትልቁን ምስል ከብዙዎች አእምሮ ዘንድ እንዳንሰርዘው ያሰጋል። በየትኛውም አቅጣጫ ተሰልፎ ለህልውና ትግሉ እየተዋደቀ የሚገኝ የአማራ ፋኖ ሰራዊት በሙሉ በጥቅሉ ክብር የሚገባው መሆኑ ቅንጣት የሚያጠራጥር አይደለም ብለን ሳንጨርስ ይህ ስንት ጀግኖች የተሰውለት ተጋድሎ ከግብ እንዳይደርስ ዋናው እንቅፋት የፋኖ ጠቅላይ መመሪያ እዝ አንድ አለመሆን ዋናው ምክንያት ሆኖ እናገኘዋለን። የአማራ ፋኖ በአንድ ባዘዣ ጣቢያ ስር እንዳይሆን የአገዛዙ እጅ መርዘም፣ ፋኖ ነኝ ባይ የጎበዝ አለቃና የዘራፊ ኃይል መስፋፋት፣ የውስጥ ባንዳ አለመጽዳትና መሰል ችግሮች ዋና ዋና ተብለው የሚጠቀሱ ቢሆንም እነዚህን ፈተናዎች በመቋቋም የግል ብሪትና የስልጣን ሽኩቻዎችን አሽቀንጥሮ በመጣል አንድነትን ለማብሰር ጊዜ እያራዘሙ ያሉ የፋኖ እዞችን የሚመሩ ኃላፊዎች ትልቁን ኃላፊነት እንዲወስዱ ይገደዳሉ። ለአማራ ሕዝብ ነጻነት ቤተሰባቸውን በትነው ንብረታቸውን አክስመው ከሁሉም በላይ በአንድያ ነፍሳቸው ተወራርደው እየተፋለሙ ያሉ ጀግኖችን ለምን አንድ ሆናችሁ ዋናውን ድል አታበስሩም ብሎ መጠየቅ መስዋዕትነታቸውን ማሳነስ ተደርጎ እንደማይወሰደው ሁሉ የፋኖ የእዝ መሪዎች ጓዳቸውን ዘግተው የመከሩ ለታ ሊፈጥሩት የሚችለውን ተአምር ህዝብን በማስጎምጀት ሊያልፉት እንደማይገባ መጠቆም መሰረታዊነቱ አያጠራጥርም። የፋኖ እዝ መሪዎችን አንድ አለመሆን በቅጥረኞች በማስተጋባት ጥቃቅን ልዩነቶችን በማጉላትና ክፍተቱን ሊያሰፉ የሚችሉ አጀንዳዎችን ሁሉ በማሰራጨት ላይ ለተጠመደው የገዢው ቡድን ዱላ የሚያቀብሉ ተደጋጋሚ ክፍተቶችን፣ የትግሉ መጎተት ከብልጽግና ጥንካሬ ሳይሆን ከፋኖ አንድነት ችግር እንደሆነ ሲያረጋግጥ እናገኘዋለን። የፋኖ ወደ ወጥ የአንድነት መመሪያ መምጣት ሊፈጥር የሚችለውን ማርሽ ቀያሪ ውጤት ስናስብ ደግሞ የአንድነቱ ጉዳይ ቀን የማይሰጥና የአማራ ሕዝብ ነጻነት የሚያሳስባቸው ሁሉ ታይቶ የማይታወቅ ልዩ ትብብር ሊያደርጉ እንደሚገባ ይገለጥልናል። ይህ ለገዢው ቡድን መርዶ የሚሆን ክስተት የፋኖን ጠንካራ ሁናዊ ወታደራዊ አቅም ወደ ፖለቲካዊ ወሳኝ መፍትሄ በማሻገር የሚቋጭ እንደሚሆን የሁሉም ተስፋ መሆኑን እያወሳን እኛም የዛሬውን የሮሃ ትንታኔ መርሃ ግብር እዚሁ ላይ እንቋጨው። በቀጣይ የትንታኔ ዝግጅቶቻችን አንገብጋቢ ጉዳዮችን በመንቀስ ወደ መፍትሄ የሚወስዱ መንገዶችን ለመጥረግ እንሞክራለን። በያላችሁበት ሰላም ሁኑ።